እንሻ አላሁ ዐዘወጀል ዛሬ በነው ከኪታቡ ተውሂድ የምናነሳው ምንለው ርእስ ላይ ደርሰናል። አራተኛው ርእስ ላይ ገብተናል። ባቡል ኸውፊ ሚነ ሽርክ የሚል ነው። ባቡን ርእስ ነው። አሉ አልኸውፊ ፍራቻን በተመለከተ የሚናገር የሆነ ርእስ ነው። መፍራት እንዳለብን የሚናገር የሆነ ርእስ ነው። ሚነ ሽርክ ከሽርክ ሽርክን መፍራት እንዳለብንና በአላህ ላይ ማጋራት ላይ እንዳንወርቅ ሽርክ ላይ እንዳንወርቅ ማለት ነው። መጠንቅቅ እንዳለብን የሚናገር የሆነ ርእስ ነው።

ለፈለገው የሆኑ አካል ከሽርክ በታች ያለው ወንጀል ማነው? ታላላቅ ወንጀሎች ቢሆኑ ሪባ መብላት፣ ከመር መጠጣት ሊሆኑ ይችላል። ዝሙ መስራት ሊሆን ይችላል። ከሽርክ በታች ስለሆኑ እነዛን ማነው አላሁ ተባረከ ወተላ ይቅራ ለፈለገው ለሆኑ አካል ለፈለገው ይቅራል። ካልፈለገ ደግሞ ሊቀጣው ይችላል። የሚቀጣውም በወንጀሉ ልክ ነው። ተውሂድ ካለው ከጀሃነም ማነው እንደገና ይወጣል። በተውሂዱ ማነው በወንጀሉ ልክ ተቀጥቶ ስለዚህ እዚህ ላይ

ሁለት ንግግር አለው እዚህ ላይ። ይህን አንቀጽ በሚፈስርበት ሰዓት ምን አለ? ይህን አንቀጽ ያብራራ። ይህን አንቀጽ አሽረከ ቢሂ የሚለው አክበሩንም ትንሹንም ትልቁን የሚጠቀልላል አለ፣ በአንዱ ንግግሩ። አንደኛው ደግሞ አይ አሽረከ ቢሂ የሚለው ትልቁን ነው ብሎ ሁለት ንግግር አለው ሼኹ ኢስላም። አላኩል ሽርከል አስገር ይገባል ካሉ እኮ ሽርከል አስገርን የሰራ ሰው ከሞተ አላህ ይመረው ማለት ነው ብለው ያሉ አይማዎች አሉ። ከፊሎቹ ደግሞ አይደለም ከመረጃ አንጻር ያው አይ ሹረከ ቢሂ የተባለው ሽርከል አክበር ነው እንጂ ሽርከል አስገሩ እንደ ማንኛውም እንደ ተላላቅ ወንጀል የሚሆነው ከፈለገ አላህ ይቀጠዋል፣ ከፈለገ ይቅር ይለዋል ብለን ነው የምንለው እንጂ አላህ አይመረውም ማለት ነው። ሌላ መረጃ ስለ አለ ማለት ነው። ሽርከል አክበር ነው እዚህ ላይ ላ ይግፍሩ አይ ሹረከ ቢሂ በሱ ያጋርን አካል አይምርም የተባለው ሽርከን አክበር ሲሆን ነው ማለት ነው። ነገር ግን ያው ኦለሞች ሽርክ አልአክበርም ሽርክ አልአስገርም ይገባል እያሉ እጥራብና ኺላፍ ከፈጠሩ ይሄ እንግዲህ በጣም ምን ያክል አደገኛ መሆኑን ነው የሚጠቁሙ። ሽርክ የሚባለው ነገር ትልቅም ቢሆን ትንሽም ቢሆን በጣም አደገኛ መሆኑን፣ በጣም ከባድ ወንጀል መሆኑን ማነው ያስረዳናል። ምክንያቱም ከባድ መሆኑን የሚጠቁሙ ምንድነው፣ አላህ አይምረውም። ሰውየው በዛው ከሞተ ጭራሽ ፈጽሙ ድርድር የለም፣ አላህ ማነው ይቅር አይለውም። ይሄ እንግዲህ በጣም ከባድ ይሆነ ነው፣ ሽርክን እንድንፈራ ያደርገናል ማለት ነው وقال <سؤال> الخليل عليه السلام وقال ابو الخليل

ወጅኑብኒ እኔን አረቀኝ ብሎ ዱአ አደረገ። ወጅኑብኒ ማለት እኔን አረቀኝ፣ ወበኒየ እንደዚሁም ሆኖ ደሞ ልጆችንም አረቃቸው ከምን አንዕቡደ፣ ከማምለክ አልአስናም ጣዖታቶችን ከማምለክ ማለት ነው። አስናም ማለት በእንጨት በዛፉ በድንጋይ ተጠርቦ የሚመለክ የሆነ በተጠረበ ከሆነ ምን ይባላል? አስናም ይባላልና ነዓም። አንዕቡደ አልአስናም ጣዖታቶችን ማለት ነው ከማምለክ ማለት ነው። እኔንም ሆነ ልጆችንም አረቀኝ ብሎ ማን ነው ለሱም ሆነ ለዘሮቹ ለልጆቹ ዱአ ያደርጋል ማን? ኢብራሂም አለይሂ ሰላም። ስለዚህ ኢብራሂም አለይሂ ሰላም ማን ነው የሚለው ነገር ስንመለከት አቡ ተውሂድ ያኒ አቡል አንቢያ የነቢያቶች አባት የተውሂድ አንበሳ ነው ማለት ነው። ተግባባን አይደለ? ለተውሂድ ሲማት ነው። እሳት ውስጥ ራቁቱን የተወረወረ የሆነ ነብይ ነው። ላኪን ማዓ ዳሊካ እሱ ከፈራ በጣም ተውሂድን በደንብ አድርጎ የተረዳ የሆነው አካል ከፈራና በነፍሱ ላይ በላ አላህን ከለመነ እኔንም ልጆችንም ጣዖት ከማምለክ ሽርክ ከመስራት አረቀኝ ብሎ አላህን ከለመነ፣ እኛ ታዲያ ምን ነን ነው? እኛ እዚህ ግባ የማንባል እምነታችን በጣም ያለጸና ደካማ የሆነ ማለት እምነት ይዘን እንዴት ነው አላህን ማንማጸኑ፣ ከሽርክ ማንፈራው እንዴት ነው ብለን እናለን ማለት ነው። ኢዳሊከ ኢብራሂም የሚባሉት ማለት ነው ታቢዕ ምን ይላሉ

ወፊል ዲ ሐዲስ ውስጥም ዘግሞ ጸርቋል። ምንምሚል ሐዲስ ጸርቋል። መልእክተኛው ዓለይሂ ሰላቱ ወሰላም በሰዋሃቦቻቸው በጣም ታላቅ በሆኑት አላህም በብቸኝነት በሚያመልኩት በሆኑት ሰዎች ሰዋሃቦቻቸው ላይ በጣም የፈሩትን ነገር ሲናገሩን አሉ አኽወፉ በጣም እኮ የምፈራው ነገር ማ ከነገር አኻፉ ከምፈራው ነገር ዐሌኩም በእናንተ ላይ ይሏችኋል። ሰውሃቦቻቸው ነው። ተመልከቱ ማንን የሚያናገሩት ሰውሃቦችን፣ ሰውሃቦችን ማናቸው? ታላቅ ይማናቸው፣ አላህ አማኝ መሆናቸው የመሰከረላቸው አወሉል ሙዕሚኒን፣ የአማኞቹ ላመጀመሪያዎቹ አላህ የመረጣቸው ምርጥ ሰዎች ናቸው። እንደዛም ከሆናቸው ጋር ግን አኽወፉ በጣም የምፈራው ማ ነገር አኻፉ ከምፈራላችሁ እኮ ነገር ዐሌኩም በእናንተ ላይ እንዲሁ ያገኛችኋል ብዬ ከምፈራላችሁ ነገር በጣም በጣም መፈራው ነገር አሉ አሽርኩ ማጋራት ነው። አልአስገሩ ትንሹ ሽርክ ነው መፈራላችሁ። አሉ አያችሁት ትንሹ ሽርክ ምንድነው? ፈሱ ኤለ ተጠየቁ عنه ስለዛ ስለ ትንሹ ሽርክ ተጠየቁ فقال <سؤال> ابن الوالو الرياء ثم ري انا والو ነው ትንሽ ሽርክ የሚባለው እኮ ነው የይሉ ስራ ነው ብለው አሉ ማለት ነው። ይህ እንግዲህ በአዋቂዎች ላይ በዑለሞች ላይ የሚፈራው ምንድነው? ሽሪያ ነው ማለት ነው። ምክንያቱም ሌላ አካል የማያገኘውን እድል ያገኛሉ እነሱ ደአዋ ይላሉ ኹጥባ ይላሉ ያቀራሉ ምን ይላሉ። ይሄ ማንኛውም ሰው የሚመኘው ነው። ጃሂሉም እንደው አዋቂ በሆንኩ ባቀራሁ ይላል። ሁሉማ ነው። ስለዚህ ማንም የማያገኘው የሆነ ትልቅ ደረጃ ላይ ስለደረሱ እዛ ቦታ ላይ ብቻቸውን ለየት ብለው ሲታዩ በዳዓዋ በመድረኩ ላይ ሲሳተፉ የሆነ ነፍስያ መቸም ከፍከፍ ከፍ ማለት ትወዳደች እና እኛ እኛ ብለው እንዳይኮሩ እና ሪያ እንዳይገባባቸው የሚፈራው በሷሊዎች ላይ ሪያ ነው እንጂ ይሄ ሽርክ አልአክበሩም። ሲጀመር አላህ የሚጠብቃቸው ያው ሽርክ አልአክበር ስለሚታወቅ የሞተ ሰው ዓሊም ሆኖ እንደዚህ የሚፈራው በአዋቂዎች ላይ

ዘግቦታል ነው። ስለዚህ ይሄ በጣም አስፈሪ ነው። ይሄ በቂ ነው። ሲጀምር ሽርክ ምን ጊዜም ልንጠነቀቅ ይገባል። ሽርክን አውቄአለሁ ተውሂድን ተምሬአለሁ እኔ አልወርቅበትም አይባልም። ተግባባን አይደለ እኛ እንግዲህ ሽርክንም ቀርተናል፣ አውቀናል፣ አንሰራም ተውሂድንም አውቀናል፣ ከተውሂድ አንወጣም አይባልም። ምን ጊዜም ተውሂድ ማጠንጠን አለበት። ምን ጊዜም ስለ ሽርክ ማውራት አለበት፣ እንድንጠነቀቀው እንድንፈራው ማለት ነው። አላህን አርቀን ብለን እንድንማጸን ማለት ነው። ወሊ ሙስሊሚን አልኢማም ሙስሊም በዘገበው ሆኖ ደሞ ዘገባ አንጃቢሪን ረዲየላሁ ዐንሁ ጃቢር ኢብኑ አብዱላህ ባስተላለፈው ሐዲስ አነ ረሱላሁ ሰለላሁ ዐለይሂ ወሰለም ቃል መልክተኛው ዐለይሂ ሰላም ብለዋል። ምን አሉ? አሁንም የዛው ይቅድሙ ሐዲስ ተማሐሰ ተናገሩ። ማን አካል ለቂየላሁ አላህን የተገናኘ የሆነ አካል አሉ። ማን አካል ለቂየላሁ አላህን የተገናኘ በማዕና የሞተ የሆነ አካል ላዩሽሪኩ፣ ሳያጋራ ቢሂ፣ በሱ በአላህ ላይ ሳያጋራ ሸይአን፣ ምንም ነገር ሳያጋራም ነው። በአላህ ላይ አንዳችም ነገር ሳያጋራ ተውሂዱን ይዞ አጥብቆ አላህን በብቸነት እያመለከ ማለት ነው። የአላህ ጋር የተገናኘ ደኸለ ገባ አልጀነተ ጀነት ገባ ነው አሉት። አላህ ከነሱ ያድርገናልና ጀነት ገባ ብለው መልእክተኛው ዓለይሂ ሰላም ተናገሩ። ምንም ሳያጋራ አላህ ጋር የተገናኘና የሞተ ይሆን አካል አሉ ወመን አካለ ለቂያሁ አላሁ ተባረከ ወተዓላ የተገናኘ የሆን አካል አሉ። ዩሽሪኩ እያጋራ ብሄ በስክቡ በአላሁ ተባረከ ወተዓላ እያጋራ ሸይአን ምንም ነገር ይሆን ማለት ነው። ያ ማንነው ያዙ ልቀቁኝ እያለ ማለት ነው። ይሆን ነገር በቃ እያጋራ ከአላህ ጋር የተገናኘየን አካል ደኸለ ገባሉ አናራ እሳት ገባ ብሉበ እሳት ገብቷል ምንም ጥርጥር የለውም አሉ። ስለዚህ በአላህ ላይ እያጋራ ሰው ዛፍ ድንጋ ሽርክ እየሰራ ይሞት የሆነ አካል አደጋው በጣም ከባድ ነው። መውረጃው መቀመጫው እሳት እንደሆነ እየጠቆሙ ነው። ስለሆነ በጣም መፍራትና መጠንቀቅ እንዳለብን የሚናገር ባብ ነው። ሽርክን መፍራት አለብን። አላህ እንዲያርቀን ማለት ነው ልንማጸነው ይገባል በሁሉም ሰዓት ማለት ነው።